ቅዱስ ዮሐንስ፣ ቅዱስ ዮሐንስ ወልደ ነጎድጓድ ቅዱሱ ሐዋርያ ከዘብዴዎስና ከማርያም በወፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መዳን ያለምን ተከትሏል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን የተከተለ ነው። ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽህናውና በጎው የፍቅር ህሊናው ሕፃን ሳለ በወንድሞቹ ሐዋርያን ዘንድ ሞገሱ ከፍ ያለ ነው። ይህ አባት መስከረም አራት ቀን እንደተወለደ ቅድስት ቤተ ክርስቲያን ታስተምራለች። ዮሐንስ የሚለው ስም ዮሐናን ከሚለው ቃል የተገኘ ሲሆን ትርጓሜውም ከየሐዋ ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማማሉ። ትርጓሚ ወንጌል ግን ዮሐንስ ማለት ፍስሐ ወሃሴት ማለት ነው። ቅዱስ ዮሐንስ ብዙ ቅጽል ስሞችም አሉት። ከእነዚህም ውስጥ የጌታችንን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቀናኢነት ባሳየውም የኃይል ሥራ በኦኖሬስ ወልደ ነጎድጓድ ይባላል። ማርቆስ ሶስት የእግዚአብሔርን አንድነትና ሶስትነትን ስለሚናገር ተአሎጎስ፣ ነባቤ መለኮት ይባላል። ኃላፊያትንና መጽያትን ስለሚናገር አቡቀለምሲስ፣ ረአየህብኡ ወይም ባለ ራእይ ይባላል። እንዲሁም የጌታን ጸዋቶ መከራ አይቶ ፊቱ በሐዘን ተቋጥሮ ስለነበር ቋጽረ ገጽ ወይም ፊቱ በሐዘን የተቋጠረ ይባላል። ጌታችን ግርማ መንግሥቱን ሲገልጥ ማቴዎስ 17 የኢያሮስ ልጅ ሲያስነሣ ማርቆስ አምስት በጌቴ ስማኔ የአትክልት ቦታ ሲጸልይ ማቴዎስ 26 ስለ ኢየሩሳሌም መጥፋት ትንቢት ሲናገር ማርቆስ 13። በእነዚህ ሁሉ ዮሐንስ አብሮ ስለነበር የሚስጥር ልጅም ይባላል። የሚስጥር ልጅ ቅዱስ ጳውሎስም አእማደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት አንዱ ዮሐንስ ነው። ገላትያ ሁለት። ከሌሎቹ ደቀ መዛሙርት በተለየ አኳንም ጌታ የወደው ስለነበር ሁሌ ከእቅፉ አይለይም ነበር። በዚህም የጌታ ወዳጅ ፍቁረ እግዚእ ተብሏል። ዮሐንስ 13 ከዚህ በተጨማሪ ወንጌላዊው፣ ሐዋርያው፣ ድንግል ዘነስር ዘረፈቀ ውስጡ ሕፃኑ ለኢየሱስ ካልእ ረድእ፣ ባህረ ጥበባት፣ አበ ልሳናት እየተባለ ይጠራል። የቅዱስ ዮሐንስ አባቱ ዘብዴዎስ የሚባል የሲዶና ሀገር ገሊላዊ ሲሆን አሳጥማጅ ነበር። እናቱ ማርያምም በወፍሊያ እንደምትባልና ከሰላሳ ስድስቱ ቅዱሳት አንስት አንዷ መሆኗን የቤተ ክርስቲያናችን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የምጥምቁ ዮሐንስ ደቀ መዝሙር ነበር ዮሐንስ አንድ። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ አሳ በወንጌልም መረብ ከዚሁ ዓለም ባህር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደ ጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። እሱም ወዲያው ከወንድሙ ጋር ታንኳይቱንና አባቱን ትቶ ተከተለው። ጌታችን ሲጠራው የ አምስት ዓመት ወጣት እንደነበር ሄሮድዮ የተባለ ደቀ መዝሙሩ ጽፏል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችንን እስከ እግረ መስቀሉ ድረስ ተከትሎታል። ለዚህም መላው የአዲስ ኪዳን ክርስቲያኖችን ወክሎ የእመቤታችን እናትነት ከጌታ ተቀብሏል። በዚያች የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልክ እነኋት እነኋት እናት ብሏት እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱ ወስዷታል። አደራውን በአክብሮት በመጠበቅና በማጽናናትም 16 ዓመት ሲታዘዝ ኖሯል። ዮሐንስ 19 ሐምሌ አምስት የሚነበበው መጽሐፈ ስንክሳር እንደሚገለጠው ቅዱስ ዮሐንስ የስብከቱን ሥራውን በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሄዶም ያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ ሀያ ቀን ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑ ተረዳ። ምንም እንኳ በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ አደፋፈረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖታትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ተአምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን አሰመኑ፣ አጠመቁ። ቅዱስ ዮሐንስ ከዚህ ሌላ ያስተማራባት ሀገር ሎዶቅያን እንደምትባል ስም ካስሩ ይገልጣል። በከተማ አጠገብ ያለ ቴዶሮስ የሚባል ወንዝ ሞልቶ የሀገሪቱን ብዙ ንብረት በወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራት የውሃውን ሙላት አቆመላቸው። ወደ ከተማም ገብቶ ብዙ ተአምራትን እንዳደረገ ወንጌልን ሰበከ። ካዩት ታምራትና ከስሙት ትምህርት የተነሳም ብዙዎቹ አመኑ። ጥር አራት በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ አገር ሲሆን ዋና መንበሩም ኤፌሶን ነበረች። ዮሐንስ ወደዚህ ከተማ የመጣው ከደቀ መዛሙርቱ ከአብሮኪሮስ ጋር ነው። የስብከት ሥራውን በቀጥታ መጀመር ስላልቻሉም ሮምና በምትባል አንዲት ሞግዚት ቤት ውስጥ ባሮች ሁነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮስን ደግሞ ውሃ ቀጅ አደረገቻቸው። አንድ ቀንም ከምታሳድጋቸው ልጆች አንዱን ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በቤቱ ጣዖቱ ያደረሰው ሰይጣን እነ ቅዱስ ዮሐንስ እንሣይ የቤቱን ዕቃ አደናብሮ ወጣ። አስከትለው የነበረችው ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ሁሉ ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አቴምን ብሎ መለሰላት። የአሁኑ ይባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው? ብላ የበለጠ ተቆጣች። ይህን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበው አስነሱላት። በዚህ ተአምራና ተጠመቀች። በቤቷም የእመመናንን ጉባኤ ተመሰረተ። እርሷም ለዚያ አመመኔት አድርገው ሾሟት። ከዚያም በኤፌሶንና በአካባቢው ወንጌልን ለመስበክ ሰፊ በር ተከፈተ። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮን ቄሳር ቀጥሎ በሮም የነገሰው ዲሜጥሮስ እስከ 96 ዓመተ ምሕረት የነበረው ከ86 እስከ 96 ዓመተ ምሕረት የነበረ ንጉሥ ነው። ዲሜጥሮስ የራሱን ምስል አሰርቶ እንዲሰገድለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምዕመናኑ ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍል ውሃ ተሰቃይቶ በመንግሥት ላይ ያመፁ ሁሉ ወደሚታስሩባት በደሴተ ፍጥሞ እንዲታሰረ ተፈረደበት። ራእዩን ያየውና የጻፈውም በዚህ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ እንደተገደለ ከዚህ በኋላ ከግዞቱ ተመልሶ ሦስቱን መልእክቱንና ወንጌሉን እንደ ጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት ሁለት የተለያዩ አመለካከቶች አሉ። አንደኛው በዮሐንስ 20 20 እስከ 23 ላይ የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚሉ ሲሆን፣ ሁለተኛው ደግሞ በማርቆስ 10 እስከ 38 እና 39 የተጻፈውን ቃል በማጣቀስ የጌታን የሞት ጽዋ ጠጥቷል። የሞትን ጥምቀት ተጠምቋል፣ በግልጽ አነጋገር ሞቷል የሚል ነው። አባ ጃሮም ስለ ወንጌላዊ ሲገልጥ ዮሐንስ የመጨረሻውን በምድር የኖረበት የዕድሜ ዘመን በኤፌሱን ከተማ እንዳሳለፈው ጽፏል። በዚህ ወቅትም እጅግ ከማርጀቱ የተነሳ እርስ በራሳችሁ ተዋደዱ፣ ይህ የጌታችን ትእዛዝ ነውና፣ ይህን ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁልጊዜ አንድ አይነት ትምህርት ታስተምራናለ? ሲሉትም ልጆች ይህ የጌታን ትእዛዝ ነው በማለት ይመልስላቸው ነበር። ሐዋርያትና ኦርቶዶክሳዊት ቤተ ክርስቲያናችን የወንጌላዊ በዓል በየዓመቱ ጥር አራት እና በየወሩ በአራት እርሱ የደረሰው የቁርባን ምስጋና እንዲቀደስ ታዛለች። የቅዱስ ዮሐንስና የጌታ ስዕል የጌታችን ስዕል ምንጩ የሆኑት አንዱ ወንጌላዊ ዮሐንስ ነው። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮማ ቄሳር ጢባሪዎስ ቄሳር ይባላል። የቄሳሩ ልጅም ታማሚ ነበር። ቄሳሩም የጌታን የማዳን ሥራ እየሰማና እነ ጲላጦስንም የጻፉልን ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ወስዶ ልጄን ማን ባሳለመልን እያለ ይመኝ ነበር። በመጨረሻም ልጁን ወስደው በጌታ መቃብር ላይ ሲያኖሩት ከህመሙ ስለተፈወሰለት ፍቅሩን ለመግለጽ የጌታ ስዕል የሚስልለት ሰው ይፈልግ ጀመር። በዚህም ከዚህ በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጠው። እዚህ ላይ ግን በኢትዮጵያ የስዕላት ሁኔታ ሲታይ ቅዱስ ዮሐንስ የቅድስት ድንግል ማርያምን ስዕል ሳለ ሲባል የጌታን የኢየሱስ ክርስቶስን ደሞ ሐዋርያው ሉቃስ እንደ ሳለው የሚል ታሪክ። ስለዚህ ሁለቱ ተጠርተው ሊቀርቡ ይገባል። ሆኖም ግን በኢትዮጵያ ስዕላት ውስጥ የሚፈቀዱት ሁለቱ ስዕላት የመጀመሪያው የእናታችን የቅድስት ድንግል ማርያም ምስለ ፍቅር ወልዳ እና የጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት ሁለቱ ናቸው። ይህን የጌታችን የኢየሱስ ክርስቶስ ስቅለትን ልቆ ሳለው ሲባል፣ በአንዳንድ በኩል ደግሞ ዮሐንስ በዚህ አጋጣሚ ሳለው የሚሉም አሉ። ቅዱስ ዮሐንስና አስቸጋሪው የሽፍቶች አለቃ አንድ ጊዜ ቅዱስ ዮሐንስ ከኤፌሶ ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማ ገባ። ከዚያች ከተማም የሚገኙ ምእመናንን ጊልስ ስለሚባልና በአስራዎቹ ዕድሜ ክልል ስላለ አንድ ወጣት ታሪክ አጫወቱት። ወጣቱን በጣም ይወዱት ስለነበረና እናትና አባቱ ስለሞቱ የሚንከባከበውና የሚያስተምረው ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስም ይህንን ሲሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅ ተንከባከበው፣ እውነተኛ ክርስቲያንም አድርገው ብሎ ሰጠው። የከተማዋ ጳጳስም ደግ ስለነበረ ጊልስን በደስታ ተቀበለው። ዘወትርም ያስተምረውና ይንከባከበው ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡበት ጅልስ ተጠመቀ። ከዚህ በኋላ ግን ነገሮች መቃየር ጀመሩ። እኒ አባት ስራ በጣም ስላበዛባቸው ጅልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማሩን ተዉት። ጅልስም የለመደው የአባትነት ፍቅር ሲያጣ ወደ ከተማ ወጣ ብሎ ከእኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም። ጠጪዎች፣ ቁማርተኞችና ተደባዳቢዎች ነበሩ። አንድ ቀን ማታ በአንድ መጠጥ ቤት ውስጥ ጊልስና ጓደኞቹ ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻውን ቀረ። በመጨረሻ የሁሉንም የመጠጥ ሂሳብ ከፍሎ ያለውን ገንዘብ ጨረሰ። ለነጋታው ጊልስ ለጓደኞቹ፣ ለእናንተ ስል ገንዘቤን ሁሉ አባክንኩ፣ አሁን ባዶ ኪሶኝ አለሁ ብሎ ነገራቸው። ሁሉም ሳቁበትና፣ ጅሎ ጊልስ፣ እኛ ገንዘብ ከየት የምናመጣ ይመስልሃል? ይልቅ የምታገኘውን አጋጣሚ ተጠቅመህ ስረቅ አሉት። በዚህ መሰረት ጅልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘብና ጌጣጌጡን ዘረፉ። ከዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ሥራ ነው ብሎ አመነ። ከዚያ በኋላ ጊልስና ጓደኞቹ የታወቁ ዘራፊዎች ሆኑ። እነርሱ ባሉበት መንገድ ማንም በጤና ማለፍ አይችልም። ታዲያ አንድ ቀን ሰው ሲደበድቡ ነፍሱ በእጃቸው ስለጠፋች ግልስና ጓደኞቹ ከተማዋን ጥለው ጠፉ። ከጥቂት ጊዜያት በኋላ የግልስ ስም በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱና ጓደኞቹ አላፊ አግዳሚውን አላስቀምጥ አሉ። መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎቹን በጤና መነገድ አልቻሉ። ጊልስም አለቃቸው ነበር። መግደልና መዝረፍም የዘወትር ስራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚያች ከተማ መጣ። እኒያ ጳጳስም ስለ ወጣቱ ጊልስ ጠይቃቸው፣ እርሳቸው በጣም አፍረውና ዝለው ያልከኝን አልሰማሁም ያዘዝከኝንም አልፈጸምኩም ጊልስ ዛሬ ሰው ሁሉ የሚፈራ ወንበሬ ሆኗል። ዛሬ አላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የእኔ ስተት ነው በማለት በፊቱ አለቀሱ። ቅዱስ ዮሐንስም ይህንን ሲሰማ በእጅጉ አዘነ። ወዲያውም ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካይ ናቸውና ይገሉሃል ቢሉትም አልተመለሰም። በተባለው ቦታ ሲደርስም ሁለቱ ሽፍቶቹ አገኙት። ወዲያውም ጩቤያቸውን መዘው ከፊቱ ቆሙ። ቅዱስ ዮሐንስም ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት ባካችሁ ወደ አለቃችሁ ውሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስ መጣ ቅዱስ ዮሐንስም በፍቅርና በፈገግታ ተመለከቶ፣ ጊልስ አወቀው፣ ደነገጠ፣ ሰወር ብሎም መሮጥ ጀመረ። ያን ታላቁን ሰው ዮሐንስን ፈራ። ቅዱስ ዮሐንስም፣ ልጄ ለምን ትሸሻለህ? እኔ አባትህ ነኝ፣ ምንም የሚጎዳ መሣሪያም አልያስኩም አለው። ያ ጨካኝ የሽፍቶች አለቃ ምርር ብሎ አለቀሰ። አነባ መሣሪያውን ሁሉ አምዘግዝጎት አለ። ጓደኞችንም እኔ ወደ ጌታዬ መመለሴ ነውና ደና ሆኖ አላቸውና ከቅዱስ ዮሐንስ ኋላ ተፈናጦ ወደ ጥንታዊው ቦታው ተመለሰ። ትቷት ሂዶ በነበረችቱ ቤተ ክርስቲያንም ዕድሜ ልኩን እግዚአብሔርን እያገለገለ ኖረ። የዘመኑ ማጅራት መቺዎችም ከግልጽ ምን ይማሩ ይሆን? ቅዱስ ዮሐንስና ምሳሌው ቅዱስ ዮሐንስ ከአራቱ እንስሶች መካከል በንስር ይመሰላል በንስር የሚመሰሉ ምክንያትም እንዲህ ነው በሥነ ሥርዓት አሞሮች ጽናት ሊቃውንት እንደሚናገረው ንስር አይኑ ጽሩ ነው ወደ ላይ መጥቆ ይበራል ወጥቶ ረቦ ቁልቁል በተመለከተ ጊዜም የሰናፍጭ ቅንጣት የምታህል ስጋ ብትሆንም አትሰወረውም ያችን አንስቶ ይመገባታል። ቅዱስ ዮሐንስም አካልና ህልውና ተገልጦለት ንጹሕ ሥጋ ንጹሕ ነፍስ በንጹሕ ልቦና ተሰጥቶት ቀዳማዊ ቃል ብሎ ተነግሯልና ይህም መጥቆና ረቅቆ የሚያስብ ልዑለ ስብከት መሆኑን ያመለክታል። ዳግመኛም ንስር በእግሩ ይስከረከራል፣ በክንፉ መጥቆ ይበራል። በእግር እንዲስከረከር ከዮሐንስም እንደ ወንድሞቹ ወልደ እጓለ እመሕያው ከሰማይ ወረደ ተወለደ እያለ ይጽፋል። በክንፍም መጥቆ እንዲበር እርሱም አካለ ህልናው ተጎልጦለት ቀዳሚሁ ቃል ብሎ ተናግሯልና ከዚህ ዕለት ቅዱስ ሐዋርያት እናቱ ማርያምም በወፍሊያ ከአባቱ ዘብዴዎስ መወለዱን ቤተ ክርስቲያን ታስተምራለች። በረከቱ ውደርብን እኛንም በቅዱሱ ምልጃ ይማረን። ከአስራ ሁለቱ ደቀ መዛሙርቶች እነሱም ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ ያዕቆብ፣ ስምዖን፣ ይሁዳ፣ ዮሴፍ ናቸው። ከእነዚህ ውስጥ ጌታ በጣም የሚወደው አንዱ ቅዱስ ዮሐንስ ነው። ይህ ደቀ መዛሙርት በመጨረሻውም ሰዓት እናቱም የሰጠው ለሱ ነው። እጅግ በጣም የወደውም ነበር። ዛሬ ስለዚህ ስለ ታላቁ ስለ ዮሐንስ ነጎድጓድ እንነጋገራለን። ተከታተሉን። መልካም ጊዜ ፈጣሪ አምላክ ከሁላችን ጋር ይሁን። የቅዱስ ዮሐንስ አምላክ ይባርከን ይርዳን፣ የመጨረሻውን ዘመን ሰላም ያደርግልን። አሜን።